ሰላም ጤና ይስጥልኝ። እንዴት ናችሁ? የአቡጊዳ ቤተሰቦች ቴዲ ነኝ። ያው ብዙዎቻችሁ እንደምታውቁት እንግዲህ ሰሞኑን አድሰንስ አካውንት አዲስ አፕሩቭ እየተደረገ አይደለም፣ የተለያዩ ማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎች እየተጋሩ ይገኛሉ። ክቡራን የቻናላችን ቤተሰቦች ጎግል አድሰንስ ላይ ምንድን ነው የተፈጠረው የሚለውን ነገር በዚህ ቪዲዮ በዝርዝር አስረዳችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አሁን ወደ ጉዳያችን እንገባለን። ውድ ቻናላችን ቤተሰቦች አንድ ዩቲብ ቻናል አንድ ሺህ ሰብስክራይበር እና አራት ሺህ ሰዓት ከሞላ በኋላ ለዩቲብ ሞኒታይዜሽን ሬዲ ይሆናል ማለት ነው። በመጀመሪያ ደረጃ የዩቲብንና የአድሰንስን ፖሊሲ ወይም ደግሞ መተዳደሪያ ደንባቸውን እንስማማለን። በመቀጠል እዚህ ሁለተኛ ላይ እንደምታዩት የአድሰንስ አካውንት ክሬት እናደርገናል፣ አዲስ የአድሰንስ አካውንት ማለት ነው። ሰሞኑን እንግዲህ በርካታ ዩቲዩበሮች በተደጋጋሚ ሞክረናል። በርካታ ሰዎችም የሞከሩት ሙከራ አልተሳካም ነበር። ለዘጠኝ ቀን ያህል ኦልሞስት በርካታ ዩቲዩበሮች ሞኒታይዝ ማድረግ አልቻሉም ነበረ። ክብሯን የቻላችን ቤተሰቦች አንዳንድ ማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎች መጥተዋል። ይሄ መረጃ ምንድን ነው? አድሰንስ የሚባለው ድርጅት ሙሉ ለሙሉ ኢትዮጵያ ውስጥ እንዳቆመ ተረጎ ነው የተወራው። ይሄ እጅግ በጣም በጣም ስህተት ነው። ክብረነቻችን ቤተሰቦች በፊት አድሰንስ አካውንት የነበራችሁ ሰዎች ጤነኛ ነው። በቃ የእናንተ አድሰንስ አካውንት ይሰራል፣ ገንዘባችሁንም በሚገባ ትቀበላላችሁ። አሁን ችግር ተፈጥሮ የነበረው በመሃል አዲስ አድሰንስ አካውንት ለሚከፍቱ ሰዎች ነው እንጂ ከዚህ በፊት አድሰንስ አካውንት ኖሯቸው ሞኒታይዞኖ እየሰሩ ያሉ ዩቱበሮችን በፍጹም የሚመለከት ነገር አይደለም። እንግዲህ አንዳንድ ማህበራዊ ሚዲያዎች ላይ የተሳሳተ መረጃው የተላለፈው በእንደዚህ አይነት ሚስ አንደርስታንዲንግ ወይም አለመግባባት ነው ማለት ነው። ስለዚህ አዲስ ክሬት የምታደረጉ ዩቱበሮች አልፎ አልፎ አሁን መቀበል ጀምሯል። አንድ ሁለት ሶስት ሰዎች የሞከርናቸው ሞኔታይዝ ሆነዋል፣ ወይም ደግሞ ሁለተኛውን ስቴፕ በሚገባ አልፈዋል። ስለዚህ አንዳንዶች እየተሳካርለም፣ አንዳንዶች ጋር የተሳካ ነው። ስለዚህ ደጋግማችሁ መሞከር ይኖርባችኋል ማለት ነው። ስለ ጉዳዩ ከአድሰንስ እና ከዩቲዩብ ቲም ጋር ለመጻጻፍ ሞክረን ነበረ ግን ያደረግነው ሙከራ በፍጹም ሊሳካ አልቻለም ማለት ነው። ጊዜያዊ ችግር ይሁን ቋሚ ችግር ይሁን የታወቀ ነገር የለም። አሁን ግን ዛሬ ባለው ሁኔታ የተወሰናል አድሰንስ አካውንቶች አፕሩቭ ተደርገዋል። አንዳንዶች ግን በፍጹም እስካሁን ድረስ አፕሩቭ እንዳልተደረገላቸው እየነገሩኝ ይገኛሉ። ስለዚህ በተቻለ መጠን ደጋግማችሁ መሞከር ይኖርባችኋል ማለት ነው። ስለዚህ ክብሮን ቻላችን ቤተሰቦች፣ አንዳንድ ማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎችን ዩቲዩበሮች ሰምተው በጣም ብዙ ዩቲዩበሮች ተጨንቀዋል ማለት ነው። ስለዚህ ትክክለኛው መረጃ ይህ ነው ማለት ነው። ሞኒታይዞ ናችሁ ከዚህ በፊት ገንዘብ እየሰራችሁ ያላችሁ ዩቲዩበሮች፣ ይህ ጉዳይ እናንተን በፍጹም የሚመለከት አይደለም። ኦልሬዲ እናንተ አፕሩቭ የተደረገ አድሰንስ አካውንት ስላላችሁ ማለት ነው። ስለዚህ የዛሬው መረጃችን ይህን ይመስላል። ክብሮን ቻላችን ቤተሰቦች ይህን ቪዲዮ ለብዙ ዩቱበሮች የሚጠቅም ስለሆነ ሼር እንድታደረጉ ጠይቃቸዋለሁ። በሚቀጥለው አስተማሪና ቁም ነገር አዘር ፕሮግራም ይዘን እስከምንመጣ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቸር ያቆየን።